ሲከፋኛ አጽናንተሽኛል፣ ስሰበር ጠግነሽኛል። ለምን መናገር የምትፈልጊው በቀጥታ አትናገሪ። በአጠቃላይ ሙሉ ለሙሉ ትውስታዬ ተመልሶልኛል? ምን የምነው ምን ነው፣ ደነገጥሽ እኮ። ማለቴ በጣም ደስ የሚል ግን፣ ትውስታዬ ከተመለሰ በኋላ ምን ነው፣ ባልተመለሰ የሚል መዘዝ ይዞብኝ፣ እንዴት ያመንኩት ሰው ስለከደኝ ምን እያልሽ ነው? ይሄን ሁሉ ነገር አንቺ እንዳደረግሽብኝ ማወቅ ከህመሙ በላይ ጉድ ምን ማ እኔ ባዩሽ። በዚህ ሰዓት ምንም ነገር ማለትሽ ጥቅም የለ። ሁሉንም ነገር ጠንቅቄ ያውቀዋል። ቆይ ምንድን ነው የምታውቂው? ከእርግብ ጋር ስታገል የመታሽ አንቺ እንደሆንሽ፣ እርግብ የወንድምሽ ልጅ እንደሆነች፣ ሌላም ብዙ ብዙ ነገር አውቃል። እንግዲህ ከደረሽበት ምን ማረግ ይቻላል። ለፖሊስ ጠብ እኔ እንዳንቺ ክፉ አይደለሁም። በአንቺ ምክንያት ከደረሰብኝ መከራ ይልቅ በአንቺ ምክንያት አስራ ስድስት አመት ሙሉ ያጣኋትን ልጄን ያገኘኋትን ነው ማሰብ። ከዚህ በኋላ አንቺ ራስሽን ችለሽ ምሪ፣ እኔ ራሴን ችዬ ይኖራሉ። እሺ፣ አመሰግናለሁ። ስሚ ወንሽ፣ ከዛ በፊት ግን የወሰድሽውን ወርቄ አንዲትም ሳታስቀሪ እንድትመልሽልኝ እፈልጋለሁ። አሁን ለምን እንደፈለግሽኝ ገባኝ፣ ግን ሙከራሽ አልተሳካም ሜላት። እርግብ እኔንም ሸውዳኛለች። ወርቁን ይዛ ጠፍታለች። ባዩሽ እኔሁን ምንም አይነቀላፈልግ ወርቄ ነው እምፈልገው፣ ወርቄ እንዲሰጪ ብቻ ነው እምፈልገው። እኔ እውነቱን ነው የነገርኩሽ። ቤቴ ማስፈተሽ ትቻለሽ፣ ካልፈለግሽም ደግሞ እኔ ማሳሰር ትቻለሽ፣ ለፖሊስ መጠቆም እንደፈለግሽ ትቻለሽ። የማን ልጅ ነሽ ብዬ ብጠየቅ የአባቴ ሳይሆን የባዩሽ ልጅ ነኝ ብል ነው የሚቀልኝ። እርግም አትችይ፣ እባክሽ። አንዳንዴ ነው የምሳስበው፣ የአባቴ ሳይሆን የአንቺ ደንብ ውስጥ ያለ ነው የሚመስለኝ። እሱ ደግሞ ምን ማለት ነው? ክፋትሽን ልቅም አድርጌን ያስኩልሽ። ከፈለግሽ ተገናኝተን ብንነጋገር ደስ ይለኛል። ጥሩ ምንም ሳትሆኝ ብትመለሺ ግን ደስ ይለኛል። በሰላም እመለሳለሁ ብዬ አስባለሁ። ዘርዬ፣ ይህን ነገር ባደር ያዝልኝ። አክስቴ፣ ወርቁ የት አለ? የምን ወርቅ? በአንቺ ቤት ሸውደሽ ሞተሻል። የምን መሸዋወድ ነው የምታወሪው? ከሜላት የሰረቅሽውን ወርቅ በጠቅላላ እንድትሰጪኝ እፈልጋለሁ። እኔ ደግሞ ምንም ወርቅ አላየሁም እያልኩሽ ነው። ስለዚህ መሞት ፈልገሻል ማለት ነው። ባዩሽ መጀመሪያ ላይ እርግብን ወርቁን እንካፈላለን እኩል መካፈል አለብን ብላት ነበር። አሁን ደግሞ በስተመጨረሻ ሁሉንም ወርቅ ለራሷ ለብቻዋ መውሰድ ትፈልጋለች። ለዛም ነው እርግብን በሽጉጥ አስፈራርታት ወርቁን ልትቀበላት እየሞከረች ያለችው። እርግብ ደግሞ ይሄንን አውቃ መሰለን መጀመሪያ ባዩሽን ከማግኘቷ በፊት ወርቁን በቦርሳ አድርጋ ለተምቹ ሰጥታለች ማለት ነው። ባዩሽ ግን መጀመሪያኑ ተዘጋጅታ ጠብቃታለች። ምናልባት ወርቁን ካልሰጠች ወይ ደግሞ ይዛ ካልመጣች በዚህ አስፈራሪቼ እቀበላታሉ በሚል ነው ባዩ ዛ ዛሬ ሽጉጥ ይዛ እርግብ ጋር የመጣችሁ ማለት ነው። የወንድሟ ልጅ ነች፣ ግን ይሄን ያክል ልትጨክንባት ወስናለች ማለት ነው። ባዩሽ በዚህ ልክ ነው ጥቅም የምትወደው። ሜላት ጋር ሄዳ ደግሞ ወርቅሽን እመልስልሻለሁ ብላት ነበር። ያው እሷ ሜላትን ልታታልልበት የሞከረችው እርግብን አግኝቼ ወርቁን እቀበላታለሁ፣ ከዛም በኋላ ወርቅሽን እመልስልሻለሁ ብላታለች። በዛ መሀል ደግሞ ሜላት እሺ ብላ ቁጭ ብላ ከጠበቀቻት በዛ መሀል የምታገኘውን ጊዜ ለራሷ ልታመቻች ነው። ከዛ ከወንጀሉ ለመሻሽ ወይ ደግሞ መጥፊያዋን ልታመቻች ነው እና እዛ ጋር ሜላት እሷን መከታተሏን ምር ነው ከወዲሁ ትከታተለኛለች በሚለው ሚላት ጋር መታ እንዳትከታተይኝ አንቺ ወርቅሽን ነው የምትፈልጊው፣ ወርቅሽን ደግሞ አመጣልሻለሁ ብላ ሚላት እዛ ጋር ተረጋግታ እንድትቀመጥ ያደረገቻት ማለት ነው። ሚላት ደግሞ በተፈጠረው ነገር ሁሉ በጣም ግራ ተጋብታለች። ማመን አቅቷታል። ባዥሽ በጣም የምትወዳት ጓደኛዋ ነች። ብዙ አመት አብሮ ቆይቷል። የልጅነት ጓደኛዋ ነች። ብዙ ሚስጥሯን የምታካፍላት ጓደኛዋ እንዴት ይሄንን ነገር ታደርገኛለች? እንዴት ከዚህ ሁሉ ነገር ጀርባ ሆና ይህንን ሁሉ ነገር እኔ ላይ ትፈጽማለች? የሚለው ነገር ሜላትን በጣም ውስጡ አንረብሸታል። ከሁሉም ነገር በላይ ደግሞ ባዩሽ ከጀርባ በኩል በጣርሙስ መታታለች። ከዛ በላይ ደግሞ ያሳመማት እንዴት ጓደኛ የሆና ይሄንን ሁሉ አመት አብረን ኖረን ብዙ ነገር አብረን አሳልፈን እኔ ስወድቅ በብዙ ነገር ደግፋኝ በብዙ ነገር ከጎኔ ቆማ ዛሬ ላይ ትክደኛለች የሚለው ሜላትን በጣም አሳምሟቷል። በጣም ራሷን ተሰምቶታል። ለዛም ነው ፊቷ ተቀያይሮ እንደውም ሀና ስትመጣ ምንድነው ፊትሽ ተቀያይሯል? ምን ሆኖ ነው አሞሽ ነው እንዲህ ብላ ሀና ግራ ተጋብታ ስትጠይቃት የነበረው ማለት ነው ሜላት በዛ ልክ ነው ባዩሽን የምታምናትና ባዩሽን ከልቧ የምትወዳት አንዳንድ ቁጭ ብላ ስታስብ ራሱ ይሄንን ነገር ባዩሽ ነች ያደረገችው ነገር ምንም አይዋጥላትም። የሆነ ህልም ይመስላታል። በማመን ስሜት ውስጥ ሆና ነው ግራ የምትጋባው ማለት ነው። በዚህ ልክ ባዩሽን እያመነቻት፣ ባዩሽ ያደረገችው ነገር ደግሞ ከአእምሮዋ በላይ ይሆንባታል ማለት ነው። እርግብ ራሱ በዚህ ነገር በጣም ግራ ትጋብታለች። እዛ ቤት በነበረችበት ጊዜ የሜላትን ጥሩነት፣ የሜላትን መልካምነት ታውቃለች። የእሷን ጸባይ ታውቃለች፣ ሁሉ ነገሯ ማለት ነው። በዛ በኩል ደግሞ ባዩሽ አክስቷነች የእሷን ጸባይ ታውቃለች። እሷ የምታደርጋቸው ተንኮሎችን፣ እሷ ሜላትን ለማጥፋት ሊተቀን የምትለፋውን ታውቃለች። እና እርግብ ራሱ በዚህ በጣም ግራ ትጋብታለች። እንዴት ነው ግን ሜላት ከአንቺ ጋር ጓደኛ ይሆ አንቺ በጣም ተንኮለኛ ነች እሷ ደግሞ በጣም መልካም ሴት ነች። እንዴት ነው ከአንቺ ጋ ጓደኝነት የመሰረታችሁት በሚለው እርግብ ራሱ ዛሬ ባዩሽን ጠይቃታለች ማለት ነው። ሌላው ነገር ደግሞ የሜላት ጉዳት ራሱ አሳስቧታል ማለት ነው። እርግብን ሜላት አሳዝናታለች። ለዛም ነው ባዩሽን ዛሬ ሜላት ግን እንዴነች ጤናዋ እንዴነች ነሽ ብላይ ጠየቀቻትና፣ ታምቹ ራሱ ስታገኘው ታምቹ እዛ ቤት ሄዶ ያለውን ነገር የተፈጠረውን ነገር ከሁሉም በላይ ደግሞ ሜላት ያለችበትን ነገር እንዲያጣራላት ልትለከው ሞክራ ነበር። ግን ታምቹ ደግሞ ያንን ነገር ሊቀበላት አልቻለም ማለት ነው። በዚህ ልክ ነው እርግብ ራሱ በነሱ ጓደኝነት በባዩሽ ተንኮልና በሚላት ደግሞ ጥሩ ሰው መሆን መካከል በጣም ግራ የተጋባችሁና ይሄ ነገር ጥያቄ የፈጠረባት ማለት ነው። አሁን ደግሞ ባዩሽ የተንኮል ተንኮሏ የክፋት ክፋቷ የወንድሟ ልጅ ያው የወንድሟ ልጅ ማለት ለእሷ አክስቷነች እንደ ልጇነች ማለት ነው። እርግብ አሁን በስተ መጨረሻ እሷ ላይ ሽጉጥ ደቅና ወርቁን የት ያደረግሽው ወርቁን አምጪ ብላ እሷን ማስፈራራቷ ራሱ ምን ያክል ተንኮለኛና ምን ያክል ክፉ እንደሆነች ነው የሚያሳየው ባዮሽ ማለት ነው። እርግብ አሁን ማድረግ ያለባት በእርግጥ አሁን እሷ በአሁን ሰዓት እያሰበች ያለችው ወርቁን ለመሸጥ ነው። በጣም ችግር ላይ ወድቃለች። ወርቁን ሽጣ ከሀገር መውጣት ነው የምትፈልገው። ግን እንደዛ ከምታረግ ወርቁን ይዛ እነ ሜላት ቤት ሄዳ ወርቃቸው መልሳላቸው የተፈጠረውን ነገር ለእነሱ አስረድታ እጇን ብትሰጥና ቅጣቷን ከወዲሁ ብትቀንስ ይሻላል እንጂ በዛ በኩል ከባዩሽ ጋር ሰጣ ገባ ውስጥ ገባለው ምትል ከሆነ ባዩሽ እሷንም ትጎዳለች። ለሷም እንደማትመለስ ዛሬ አይተናል ማለት ነው። ሌላው ነገር ደግሞ የሜላት ባዩሽን ይቅር ማለት ነው። ሜላት ከዚህ በፊት በጣም ስትናደድ ነበር። ከዚህ ሁሉ ጀርባ ያለው ማን ነው፣ ይሄንን ሁሉ ነገር ሲያደርግ የነበረው ማን ነው ብላ በጣም ግራ ስትጋባ ና ያንን ሰው ብቻ አላገኘው ምን አይነት ሰው እንደሆነ አሳየዋለሁ እኔ በቤተሰቦች ሰዎች የቀልድ አላውቅም ብላ ነበር ግን በስተመጨረሻ ያን ነገር ባዩሽ እንዳደረገች ስትደርስበት 100% እርግጠኛ ስትሆን ምንም መንቀሳቀስ አቃታት ምንም እርምጃ መውሰድ አቃታት ባዩሽን በጣም የምትወዳት ጓደኛዋ ይሄን ነገር ማድረጓ ባላማምን ስሜት ስጦና ግራ ተጋብታለች እሷ በቃ አሁን ፍለፊቷ እየመጣባት አይኗ ላይ እየመጣባት ያለው ከዚህ በፊት ከባዩሽ ጋር ሲያሳልፉ የነበረው የልጅነታቸው ጊዜ ሜላት ደግሞ ችግር ላይ ስትወርቅ ባዩሽ መታ ከጎኗ ሆና ስትደግፋት የነበረው እንዳለ ነው ከዚህ በፊት አብሮ ያ ያሳለፉት ትዝታዎች ሜላት አሁን ፍለፊቷ አይኗ ላይ ድቅና ልባትና፣ እንዴት ባዩሽ ላይ ትጨክንና፣ እንዴት እሷ ላይ እርምጃ ትውሰድ። ይሄ ነገር ሜላት ወዴትም እንዳትንቀሳቀስ ስላደረጋት ነው፣ ባዩሽን ደውላ በሰላም ቤት ጠርታት ይሄንን ሁሉ ነገር አንቺ እንዳደረግሽ አውቃለሁ፣ አንቺ ከጀርባ እንደመታሽኝ አውቃለሁ፣ ግን ደግሞ ምንም ነገር ማድረግ አልፈለግኩም፣ እንዲሁ በሰላም ብንለያ ይሻላል፣ አንቺም እዛው የራስሽን ኑሮ ኑሪ፣ እኔም የራሴን ኑሮ እኖራለሁ፣ ግን ደግሞ ወርቄን መልሽልኝ ብቻ ያለቻት ባዩሽ ግን እዛ ጋር መጀመሪያ ላይ ልትግድ ብትሞክርም ሜላት በጣም እርግጠኛ መሆኗን ስታ እርግጠኛ ከሆንሽ በቃ ፖሊስ ጥሪ ና አስይዥኝ ብላት ነበር። ግን ሜላት ያንን ነገር ማድረግ አልፈለገችም። ና እኔ ከአንቺ ጋር ምንም ነገር አልፈልግም፣ ወርቄን ብቻ መልሽ ይልኝ ያልቻት ማለት ነው። ሜላት ያው እዛ ጋር እርግብና ባዮሽ አንድ ላይ ሆኖ የወሰዱ መስሏታል። በዚህ በኩል ደግሞ ባዮሽ ራሱ መሸወደዋን አላወቀችም ማለት ነው። ባዮሽ አሁንም ለሜላት አርፋ የምትቀመጥ አይነት ሴት አይደለችም። እዛ በኩል አሁን ከእርግብ ላይ ወርቁን እንደማታገኝ ካወቀች፣ ወይ ደግሞ ወርቁን ካላገኘች ሜላት ላይ በዚህ በኩል የሆነ ነገር ማድረገው አይቀርም። አሁንም እሷ ተንኮል ለምታስበው ከክፋት ራሱ አልተመለሰችም። ሌላ ተዛጋ የሜላት ይቅርባይነት እሷ ራሱ ልቧን አልገዛትም። እና አሁንም ሜላት አጠገቡና እሷ ላይ ትፎክራለች። ቆይ ጠብቄኝ፣ እያለች አሁን ትልቅ ጦርነት ተነስቷል፣ እያለች ሁላ ለብቻዋ ታወራለች ማለት ነው። ይሄ ራሱ የሜላት ለእሷ ይቅር ማለት ራሱ ምንም አልታያትም። አሁንም ልብ አልገዛችም። እና እሷ ተንኮሏን ቀጥላበታለች ማለት ነው። አሁን ደሞ ጭራሽ በዛ በኩል ሄዳ እርግብ ላይ እየጨከነች ነው ማለት ነው። እርግባውም በዚህ በኩል ብልጥ ከሆነች የና ሜላት ቤት ሄዳ ይቅርታ ጠይቃ እጇን ለፖሊስ ብትሰጥ ይሻላል ማለት ነው። አሁን ወይ ባዩሽ እዚህ ጋር መንገድ ላይ ስላገኘቻት ወይ በሽጉጥ ራ ይዛ ትሄዳለች ማለት ነው። ወይ ደግሞ እርግብ ሮጣም ልታመጣት ትችላለች። ያው መንገድ ላይ ስለሆነ እዛ መንገድ ላይ የሆነ ነገር ታደርጋታለች ብለን አናስብም። መንገድ ደግሞ ብዙ ሰው የሚተላለፍበት ስለሆነ እዛ ጋር ትተኩስባታለች፣ ትጎዳታለች ብለን አናስብም። ያው እሷ እሷን ለማስፈራራት ወርቁን ለመቀበል ነው። አሁን እሷ ወርቁን ሁሉ ካገኘች ወይ እኔ እጠፋለሁ የሚለው ነው ያሰቦችው እንጂ እዚህ ጋር እርግብ ከኔ ጋር ብዙ ነገር ሰርታለች ከዚህ በፊት እሷ ምን ላይ ትወርቃለች፣ እሷ ትጎዳለች የሚለው ምንም አያሳስባትም። እሷ ወርቁን ሁሉ መውሰድ ነው የምትፈልገው። ያው እሷ ብዙ ነገር ነበር ቀደችው እዛ ቤት ውስጥ ቢሳካላት ከነ ሜላት ቤት ብዙ ሀብት መዝረፍ ነበር ያሰበችው፣ ግን ደግሞ አልተሳካላትም ና በስተመጨረሻ ሜላት ነገሮች ላይ ስትደርስ ያ ነገር ተበላሽቶባታል። አሁን እሷ አንድ ያላት አማራጭ ያንን ወርቅ ማግኘት ነው። ያ ወርቅ አንዴ ከዛ ቤት ወጥቷል ና እርግብ እጅን ያለው ብላ ያንን መውሰድ ነው የምትፈልጉ። ይሄ ወርቅ ደግሞ ካመለጣት ምንም ነገር እንደማታገኝ ስለምታውቅ በቀላሉ እርግብ ላትፋታት ትችላለች ማለት ነው። እርግብ ግን ብልጥ ነች ና ባዦሽ ጋር ከመሄዷ በፊት ታምቹን አግኝታ ና ግራው ነበር አክስቴ ጋር ሊሄድ ነው ብላ እዛ ጋር የሆነ ነገር እንደምታደርጋ ራሱ እሷ ጠርጥራለች ና ለዛም ነው እሷ ጋ መሄዴን አንተ እወቀልኝ ብላ ቦርሳውን ለሷ የሰጠችው ማለት ነው። ቦርሳው ያው ወርቁ ያለበት ይመስለናል። ወርቁን እዛ ውስጥ የሚኖረው ቤት ታካሄደችም። ምናልባት ቤት ውስጥ ደግሞ ሜሮን የሆነ ነገር እየጠረጠረች ነው። ምን ደብቀሽኝ ነው ምን አድርገሽ ነው ብላ እየጠረጠረቻት ነው። እዛ ጋም ትንሽ ምናልባት እሷም እርግብን ልትክድ ትችላለች ብለን እናስባለን ማለት ነው። አስተያየቷ ግን ልክ አይደለም። ወርቁንም ካገኘች ወይ ልትክዳት ትችላለች ወይ ደግሞ እሷም ይዛባል ልትጠፋ ትችላለች። እዚህ ጋ አሁን ለተምቹ የሰጠችው ቦርሳ ውስጥ ወርቁ ከኖረ ብቻ ነው የሚድ ነው ማለት ነው። እሷ አሁን እርግብ በዛ በኩል ሳይጠፋ ምናልባት ታምቹ እዚህ ጋር ሰምቷል ና በሆነ መንገድ ሊያድናት ይችላል። በሆነ መንገድ ደግሞ ወይ ለፖሊሶች ነግሮ እርግብን ከአክስቷ አካባቢዎች ሊታደጋት ይችላል ማለት ነው። ሌላው ነገር ደግሞ የሀና ጉዳይ ነው። አቶ ኖላዊ ከዚህ በፊት ሲያሳስበው ና ሲያስጨንቀው የነበረው ሃና ሙሉ ለሙሉ እሷን ትታ የነሜላት ቤት የገባች መስሎት ነበር። መስፍንም ሀናን ሳያት በቃ እነሱ ጋር እንድትኖር ፈልጓል ና ለዛም ነው ዛሬ ደግሞ የት ነው የምትኖሪ አባት ሽጋ ነው ወይስ እኛ ጋ ነው መኖር የምፈልገው? እኛ ጋር መኖር ከፈለግሽ ትኖር ያለሽ አባት ሽጋ መኖር ከፈለግሽም እኛ ያስገድድሽም ብሎ ሲጠይቃት የነበረው ግን ደግሞ የውስጡ ፍላጎት እነሱ ጋር እንድትኖር ይፈልጋል እና ሀናም እዛ ጋር እንቅጩን ነግረዋለች ማለት ነው። አሁን እማዬ ስለታመመች ነው እዚህ ያለሁት እንጂ እኔ አባዬ ጋ ነው መኖሮ፣ ከማንም ጋ አባዬን አላወዳድርም እያለች ነው። ግን አሁንም እዛ ቤት ነው ያለችው። ኖላዊ ደግሞ ይሄ ነገር አልታዋጠለትም። ሀና በአፏ የምታወራው ሌላ ነገር ነው ልቧ ደግሞ የሚያደርገው ሌላ ነገር ነው ብሎ እሱም በጣም ተከፍቷል። ያው ይሄ ነገር የሆኑ ደግሞ ሀና እዛ ጋር አቶ ኖላዊን የምትለው ሌላ ነገር ነው። እናም ደግሞ እሷ አሁን እየኖረች ያለችው እነ ሜላት ቤት ነው እና ይሄ ነገር አታለዋት፣ እዛ ጋር ያሉ ቤተሰቦቿ አጓጉቷት፣ ምናልባት ጥላይን ትሄዳለች የሚለው ነገር አስፈርቶታል ማለት ነው ትንሽ ተከፍቷል ሀና ግን አሁን ሜላት እስከምትድን ና እሷ እስከምትረጋጋ ድረስ ነው እዚህ ያለሁት እንጂ እኔ እዛው አባቴ ጋ ነው የምኖረው ብላለች ማለት ነው ምናልባት እነ ሜላት ጋር ትኖራለች ወይስ እዛው አቶ ኖላዊ ጋር ትኖራለች የሚለውን ወደፊት አብረን የምናይ ይሆናል ማለት ነው